የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የዘንድሮ 42ኛው ዓመታዊ ዝግጅት በሲያትል ከተማ ይደረጋል። ዘንድሮ በጣም ልዩ ነው። በ42 ዓመት ታሪክ ውስጥ ታይቶም ተሰምቶም የማይታወቅ ሪከርድ ተመዝግቧል። ቬንደር ሬጂስትሬሽን በመዝገብ በተጀመረ በ55 ደቂቃ የውስጥ ምዝገባው ተጠናቋል። ሲያትል ሲሆን ሁሌም ይለያል። ሁሉም ከያለበት ተጠራርቶ ጉዞ ወደ ሲያትል። የዝግጅቱ ቦታ የስታዲየሙ መገኛ ፌዴራል ዌይ ሚሞሪያል ፊልድ ይሆናል። ሆቴሉ በሲያትል ዳውንታውን የሚገኘው ግዙፉ ዌስትን ሆቴል ነው። ከጁን 28 እስከ ጁላይ 5 ከሲያትል ማን ይቀራል? ከወዲሁ ትኬቶንና ሆቴሎን ቡክ ያደርጉ። ዘንድሮ ይለያል። ሲያትሎች ዝግጅት ማሳመር፣ እንግዳ መቀበል፣ ማስተናገድ ይችሉበታል። የዝግጅቱ የማስታወቂያ ስፖንሰር ባማኮን ሪል ስቴት መሆኑ ስንገልጽ በደስታ